የባህርዳር ዳር ከተማ ከንቲባ የነበሩት መቶ አለቃ ዓባይነህ ኢሳ ስራ ተቀብር ተፈጸመ። መቶ አለቃ ዓባይነ ሀገራቸውን በውትድርና ያገለገሉ ሲሆን የባህርዳር ዳር ከተማ አስተዳደር በአዲስ መልክ ሲዋቀር ከንቲባ ሆነው በመመረጥ ከ1973 እስከ 1980 ዓ.ም ድረስ ለ8 ዓመታት አገልግለዋል። ለአዲሶ ታደገኝ ዘገባ ዘላለም አስፋው መቶ አለቃ ዓባይነህ ኢሳ ከአባታቸው ከአቶ ኢሳ ገብረሃናና ከእናታቸው ከወይዘሮ የሻረግ አለሙ በአዲስ አበባ ከተማ ጳጉሜ 1937 ዓመተ ምሕረት ተወለዱ። እድሜያቸው ለትምህርት ሲደርስ በአዲስ አበባ ከተማ በሚገኘው ሽመልስ ሀብቴ ትምህርት ቤት የመጀመሪያ ደረጃ ትምህርታቸውን ተምረዋል። መቶ አለቃ ዓባይነህ ኢሳ በነበራቸው ከፍ ያለ የሀገር ፍቅር የተነሳ በ1959 ዓ ም ጀምሮ በቀድሞ አጠራር የፊንላንስ ፖሊስ ሰራዊት ውስጥ ተቀጥረው በወታደርነት ያገለገሉ ሲሆን በ197 ዓ ም ባላቸው የፖለቲካ ንቃትና ተሳትፎ በመንግስት የጎጃም ክፍለ ሀገር ፖሊስ መምሪያ የፖለቲካ ኃላፊ ሆነው ተመድበው ለአንድ ዓመት አገልግለዋል በህዝብ አስተዳደር ብቃትና ተቀባይነታቸው የተነሳ ወደ ሲቪል አገልግሎት በመዘዋወር በ1971 ዓ ም ለአንድ ዓመት በባህር ዳር ከተማ ምክትል አውራጃ አስተዳዳሪ በመሆን ተሹመዋል። ከዚያም የባሕር ዳር ከተማ አስተዳደር በአዲስ መልክ ሲዋቀር ከንቲባ ሆኖ በመመረጥ ከ1973 እስከ 1980 ዓ ም ድረስ ለስምንት ዓመታት አገልግሏል። መቶ አለቃ ዓባይነህ ኢሳ ከ1981 ዓ ም ጀምሮ ለሶስት ተከታታይ ዓመታት በጎጃም ክፍለ ሀገር ጓጉሳ ወንበርማ ሽንዲ ወረዳ አስተዳዳሪ ሆነው አገልግለዋል። ከዚያም በኋላ ከ1986 እስከ 1996 ዓ ም ድረስ በግል ስራ በመሰማራት የአማራ ክልል የንግድ ማህበር እንዲመሠረት። እንዲሁም ከ1996 እስከ 2005 ዓ.ም ድረስ ለአስር ተከታታይ ዓመታት የአማራ ክልል ስፖርት ምክር ቤት የእግር ኳስ ፌዴሬሽን ፕሬዚዳንትና በኢትዮጵያ ስፖርት ፌዴሬሽን ውስጥ በተለያዩ ኃላፊነቶች ሲሳተፉ መቆየታቸውን የህይወት ታሪካቸው ያስረዳል። ለ53 ዓመታት በቆየው ትዳራቸው የሶስት ወንድና የአራት ሴት ልጆች አባትም ነበሩ። በደረሰባቸው የጤና መታወክ በተለያዩ የሕክምና ተቋማት ሲረዱ ቆይተው ሊሻላቸው ባለመቻሉ በተወለዱ በ80 ዓመታቸው ግንቦት 9 ቀን 2017 ዓ.ም አርፈዋል። ዛሬ ግንቦት 10 2017 ዓ.ም የባህር ዳር ተቀዳሚ ምክትል ከንቲባ ጎሹ እንዳለማውና ወዳጅ ዘመዶቻቸው በተገኙበት በባህር ዳር ከተማ ቅዱስ ጊዮርጊስ ካቴድራል ሥርዓተ ቀብራቸው ተፈጽሟል። መቶ አለቃ ዓባይነህ ኢሳ ባህር ዳር ከተማን በከንቲባነት በመሩበት ጊዜ ታሪክ የማይረሳቸው ስራዎች በመስራት በአመራር ዘመናቸው ዘመን ተሻጋሪ አሻራቸውን ያስቀመጡ ከንቲባ ናቸው። በህይወት በነበሩበት ወቅትም የከተማ አስተዳደር መሪዎችን ልምዳቸውን በማካፈል ለከተማዋ ለውጥ ይሰሩ እንደነበር የባህር ዳር ከተማ ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ገልጸዋል። መቶ አለቃ ዓባይነህ ኢሳ የባህር ዳር ከተማ ከንቲባ በነበሩበት ጊዜ ለባሕር ዳር ከተማ ማህበራዊ፣ ኢኮኖሚያዊ ልማት ለከተማዋ እድገት ጥሩ ቅን ልቦና የነበራቸው በቅንነት አቅደው በእውቀትም ተመስርተው ያቀዷቸው እቅዶች የነበሩ በተለይ ትምህርትን በከተማው እንዲስፋፋ ለማድረግ ሁነኛ ድርሻ ካላቸው ከንቲባዎች አንዱ ናቸው። በሁለተኛ ደረጃ የከተማውን የመጠጥ ውሃ ችግርም ለመፍታት ሰፊ ጥረት ያደረጉ ሰው ናቸው። በህይወት ካሉት ከንቲባዎች በተለየ ሁኔታ ክብር ሰጠን፣ እውቅና ሰጠናቸዋል። እኛንም በመምከር በማገዝ ጭምር አሻራቸውን ያስቀመጡ ትልቅ ሰው ናቸው። ከዚህም በላይ ደግሞ ከእሳቸው ታሪክ የምንማረው ራሳቸውን ያላገለገሉ ህዝብን ብቻ ያገለገሉ ከተማን ብቻ የመሩ ሰው ናቸው። መቶ አለቃ ዓባይነህ ለሀገራቸው በውትድርናና በፖለቲካው ዘርፍ በቀናነት በማገልገል አራ የነበሩ ሰው መሆናቸውን የስራ ባልደረቦቻቸውና ጓደኞቻቸው ይገልጻሉ። የዚያድ ባሬ ጦር የኢትዮጵያ ግዛታችንን 700 ኪሎ ሜትር ገብቶ ሊወር ሲመጣ በስሜን በኩል ወያኔና ሻዕቢያ ከባረንቱ ከምጽዋና አስመራ በስተቀር ሁሉንም ይዘው በነበረበት ጊዜ አገር ክናድን ተብሎ ለኢትዮጵያ ሕዝብ ለሰማንያ ብሔር ብሔረሰቦች ጥሪ ሲደረግ ታጠቅ ጦር ሰፈርን ለሶስት ወር ሶስት መቶ ሺህ ሰራዊት ሰልጥኖ ወደ ግዳጅ እንዲበቃ ካደረጉት የጭንቅ ጊዜ ልጅ አንዱ መቶ አለቃ ዓባይነህ ናቸው። መቶ አለቃ ዓባይነህ ኢሳ ጋር ከ1967 ዓመት ጀምሮ አብረን ሰርተናል። ሰውን አክባሪ፣ እግዚአብሔርን ፈሪ፣ ስራ ወዳድ የልማት ጀግና ነበረ። መቶ አለቃ ዓባይነህ ከቤተሰቦቻቸው ይልቅ ለሀገር የዋሉት ውሎታ እንደሚበልጥ ልጃቸው ትናገራለች። አባት ለልጁ ሊያደርገው የሚችለውን አይነት አባት የፍቅር አባት ነው። ጥሩ ነው። ለህብረተሰቡም፣ እንደውም ከኛ ይልቅ ህብረተሰቡን አገልግሏል ብል አልሳሳትም። መቶ አለቃ ዓባይነህ ኢሳ በባህር ዳር ከተማ ትምህርት እንዲስፋፋና የንጹህ መጠጥ ውሃ አቅርቦት እንዲጎለበት ያደረጉ ከንቲባ እንደነበሩም የህይወት ታሪካቸው ያስረዳል።